ቡድና ጅራት ወደ ኋላ ነው አለ ያገር ሰው። ቡድና ጅራት ወደ ኋላ ነው። ቤተሰብ ንግስት ሱመያ ሰይድን ልትከሰው ነው ማለት ነው። የምትከስበትም እንግዲህ በቂ የራሷ በቂ ምክንያት አላት። ደግሞም ትክክልናት ማለት ነው። በሌላ መንገድ ንግስት ሱመያ ንግስት ሱመያን ሰላም ሸውዳታለች ወይ ደግሞ ሰላም ዋሽታታለች ማለት ነው። ሰላም እንዴት ነው የዋሸቻት? እንግዲህ ሰኢድ አረቧን ይዞ መጥቷል። ስለዚህ እንዳታገኙ ኤርፖርት ሂደሽ እንዳታገኙ እዚያ በቴጂ የምታገኛት አብረው ያለችው አረቧ ናት፣ አረቧን ይዞ ነው የመጣው ብላ ነው ማለት ነው። እንግዲህ የሸወደቻት ወይ ደግሞ የዋሸቻት ማለት ነው ሰላም። በነገራችን ላይ ሰላም ተብዬዋ ከሱመያ ምንድን ነው የምትፈልጊው? ወይስ ሰኢድን ትፈልጊዋለች ወይ እንዴ ሰኢድን ትፈልገዋለች ወይ ሰላም አድርሱልኝ እቺ ሰላም የምትባል ሰኢድን ትፈልገዋለች ወይ? ከሰኢድ ምንድን ነው የምትፈልጊው? ከሱመያስ ምንድን ነው የምትፈልጊው? ሰላም መሀል ቤት ሁነሽ እያማሰልሽ ያለሽ ምንድን ነው የምትፈልጊ ከሰላም ና ከንግስት ሱመያ ና ከሰኢድ ማለት ነው። ምን እንደምትፈልግ እየገባኝ አይደለም። ቤተሰብ የምሬን ነው እንዴ! እንዴት ይዋሻል በዚህ ልክ እንዴት ትዋሻታለች? ሰኢድን ፈልገሹ ከሆነ ከፈለግሽ ሱ ከፈለገ አንቺም ከፈለግሹ ተሸክመሽ ይዙር ተሸክሞሽ ይዙር። ከዚያ በዘለለ በሱመያ ጭንቅላት ላይ እንደዚህ ስር ሰደሽ አትስሪ ማለት ነው። ሰላም ማለት የምፈልገው ይህን ነው። ወይስ እንደተባለውም የልጁ እናት አንቺ ነሽ ሰላም? ሰላም ናት እንደ የልጁ እናት ወይም ምንድነው የምትፈልገው? የገባኝ አይደለም ሰላም የተባለች አውሬ የሆነች ሰው ማለት ነው። መጀመሪያ እኔ በጣም ነበር ማደንቃት፣ በጣም ነበር ማከብራት፣ በጣም ማለትም ከመጀመሪያው ጀምራ ታውቃላችሁ አዩን ሲያገባ አዩን አገባ እንደዚህ ያደረገ ያለች የሰርጉን ሚሞሪ ወስዳ ለሱመያ ስትሰጥ ለካ ሱመያ የሆነ ራሷን እንድታጠፋ ራሷን የሆነ ነገር እንድታደርግ ነበር የምትፈልጊው ሰላም አልሳካልሽ ብሎ ነው እንጂ ማለት ነው ሶ ንግስት ሱመያ መንቃት አለብሽ ጓደኛ ሳትሆን ገዳይሽ ናትች የምሬን ነው ምንድን ነው የምትፈልገው? ሰላም ይሄ ነገር እንዲደርሳ ትፈልጋለሁ። ቤተሰብ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ፣ ሰላም ሰላም ለእናንተ የሆን ውድና የተከበራችሁ የቻናል የቤተሰቦች አድማጭ ተመልካቾች ወድ ኢትዮጵያውያን ና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ብዝት ዝት ይበልልኝ እያልኩኝ ቤተሰብ ይህንን ቪዲዮ ላይክ ላይክ ላይክ፣ ሼር እንዲሁም ደግሞ ኮፒ ሊንክ እያደረጋችሁ አድርሱልኝ ማለት ነው። በመጀመሪያ ደረጃ ሰላም ከንግስ ሱመያ ምን እንደምትፈልግ እኔ ማወቅ እፈልጋለሁ። በጣም ነው ማወቅ የምፈልገው ማለት ነው። ምንድን ነው የምትፈልገው ከንግስ ሱመያ ሰላም ተብዬዋ? ሌላኛው ደግሞ ያው ማለት ሰላም ብዙ ነገሮችን እየከለከለች ስላለች ነው። በነገራችን ላይ ብዙ ነገሮችን እያበላሸች ስላለች ነው። ብዙ ግራም ያጋቡ ነገሮችን እየሰራች ነው ያለችው ሰላም ማለት ነው። ስለዚህ ምን ፈልጋ ነው ማወቅ እንፈልጋለን፣ ሁላችንም ማለት ነው ማወቅ እንፈልጋለን። ወይ ዩቲዩብ እየሰራች ነው እንዳንል እንደምታዩት ዩቲዩብ እየሰራች አይደለም። ግን ከየመን ኢትዮጵያ እየተመላለሰች ምን እንደምትሰራ ብቻ ነው ማወቅ የምፈልገው። እዚያ ያለውን እያጠናች ወደዚህ እዚህ ያለውን ሰኢድ ይህን አለ ሰኢድ ይህን አድርጓል እየተከታተለች የምታደርሰው ወይ ደግሞ ትክክለኛ መረጃ እንኳን አይደለም ማለት ነው፣ ሰላም። ስለዚህ አርፈሽ ተቀመጭ ማለት ነው፣ ሰላም። አርፈሽ ብትቀመጭ ነው የሚሻልሽ ይህን ነው ማለት የምፈልገው ለሰላም። ሌላው እንግዲህ ንግ ሱመያ ሰኢድን መክሰስ ይችላለ ወይም ልከሰው ነው ብላለች። ምክንያቱም የምትከስበት ምክንያት እንግዲህ በጣም በጣም ብዙና በቂ ምክንያቶች አሏት ለሷ። ያ ማለት እንግዲህ ሰኢድ ያው ሱመያን አጧት እንዳልሆነ ግልጽና ግልጽ ነው ማለት ነው። ነገር ግን ደግሞ ሰኢድ ሱመያን እንደማይፈልጋት ነው ነገሮች የሚያሳዩት ማለት ነው። ያ ማለት ያው እሷ ለምና ወይ ደግሞ እሷ የሆነ ነገር ብላ ወዳና ፈቅዳ እንድትገባ እንጂ እሱ እንደ ሰው ይቅርታ አጥፍቻለሁ፣ በእኔ ነው ጥፋቱ፣ እኔ ሴቶች ጋር እየተለማመጥኩ ነው የሚባለው እየተከታተልኩ ነው ላለማለት ራሱን ዝቅ ላለማድረግ እንግዲህ ንግስት ሱመያን እያሰደባት ይገኛል ማለት ነው። በኦዲየንስም፣ በተለያየ ነገር ስሟም እንዲጠፋ እያደረገ እንዲሁም ደግሞ ኦዲንስ በሃይማኖቷ ራሱ ሳይቀር እንግዲህ እየተሰደበች ትገኛለች። እንዳያችሁት ነው፣ ብዙ ጊዜ ትናንትም እንዳያችሁት ነው። እንግዲህ እኔ ትናንት ብያዋለው፣ ከዚህ በፊት በሰራሁት ቪዲዮም ተናግሬዋለሁ። ከቻላችሁ ንግስት ሱመያ ሰለምቴ ናት። ስለዚህ እንደ ሰለምቴነቷ ልትንከባከቧት ይገባልና፣ ክብር ልትሰጧት ይገባል። እንዲሁም ደግሞ ያጠፋች ነገር እንኳን ቢኖር ልክ አይደለሽም ማለት በስርዓት ማለት ይገባችኋል እንጂ አንቺ ሃይማኖታችን አበላሸሽ ማለት የለባችሁም ማለት ነው። ይሄ የሌለባችሁ ነገር ነው። በሃይማኖት ነገር አትግቡ ማለት ነው። ካለባችሁ ደግሞ ከሰኢድ ምን አየት አትማር። ካያችሁ ደግሞ እናንተ ማለት ነው። ከሰኢድ ምን አየት አትማር። መገሰጽ ያለባችሁ፣ መጀመሪያ ይሄ ትክክል አይደለም ማለት ያለባችሁ ሰው ከፊት ለፊታችሁ እያለ ከኋላ ያለውን ሰው መውቀሱ ዋጋ የለውም ማለት ነው። ሲቀጥል ሰኢድ እንግዲህ የሚከሰስበት ምክንያት ዋናው ምክንያት ምንድን ነው? ሰኢድ እንግዲህ እያንዳንዱን ነገር የሚገርማችሁ ነገር ሱመያን የሚከታተል ሰው አለ። ስለዚህ ሰኢድ ሱመያ ያለችበትን እያንዳንዱን ነገር ያውቃል። ከዚያ በዚያ ሰው አማካኝነት ሱመያ የት ናት፣ ወዴት ናት፣ ምን ላይ ናት፣ ምን ውስጥ ነው ያለችው ሳይቀር ሁሉ ያውቃል ማለት ነው። በቃ እኔን አፈልጎ ማግኘት አቅቶት አይደለም ብላ፣ ነገር ግን ደግሞ ይፋ ያላወጣችው ንግስት ሱመያ ይሄንን ነው ማለት ነው። እሱ ያለችበትን ስለሚያውቅ፣ ነገር ግን ደግሞ እሱ ሂዶ አገኛት መባል ስለማይፈልግና ንግስት ሱመያን ስለማይፈልጋት ማለት ነው ሰኢድ። ማወቅ ያለባችሁ ይሄን ነው። ምክንያቱም ምንድን ነው የሚከሰስበት? ካላችሁ ደግሞ እስከ አሁን ድረስ ያለችበትን ያውቃል። ነገር ግን ደግሞ ልጆች የሚያስፈልጋቸውን ነገር ልጆች ምን ይፈልጋሉ? ምንድን ነው የሚያስፈልጋቸው? ምንስ ይፈልጋሉ? ምንስ እንዳባት ማድረግ አለብኝ የሚለው ነገር እንግዲህ አንድ አመት ከምናምን ሙሉ ምንም ነገር አላለም ወይም ደግሞ አላደረገም ማለት ነው። ይሄ የሆነበት ምክንያት ወይም ይሄ የሆነበት ያለው ምክንያት ትክክለኛውንና እውነተኛውን ነገር እንደርስበታለን ወይ ትደርሱበታላችሁ? እንግዲህ የምና ቀናቀዋለን፣ ግን ደግሞ ለማታውቀው ለማታውቁ ትደርሱበታላችሁ። በኋላም ደግሞ ንግስት ሱመያን እናንተ ራሳችሁ ይቅርታ ትጠይቋታላችሁ። አሁን ንግስት ሱመያናት ጥፋተኛ፣ ሱመያናት ይህን ያደረገችው፣ ሱመያናት እንደዚህ የምታደርገው፣ ሱመያናት ሰኢድን የማትቀበለው የምትሉ ሁሉ በኋላ ይቅርታ ትጠይቋታላችሁ ማለት ነው። ምክንያቱም እውነቱን ስትደርሱበትና ትክክለኛው ነገር ምንድን ነው የሚለው ላይ ስትደርሱ ማለት ነው። ስለዚህ ካሁኑ አስተውሉ እያልኳችሁ ነው ማለት ነው ቤተሰብ፣ እኔ እያልኳችሁ ያለሁት ስለዚህ ሰኢድ ደግሞ ማን እንዲያሳድግለት ፈልጎ ምንስ እንዲሆንለት ፈልጎ ወይም ደግሞ ኒካ አላወረደም። በኒካ ላይ ኒካ ነው ሲደርብ እንግዲህ ያለ ሚስቶቹ ፍቃድ አንደኛ የማመጣ ሁለተኛ የማመጣ ምናምን ሲደራረብ ነው የሚታወቀው ማለት ነው። ሰው ልጆቹ ምን በሉ ምን ጠጡ? እንግዲህ ልጆቹ ልጆች፣ ህጻናት ናቸው ገና ገና ሀሊ ወተት የሚጠቡ ልጆች ናቸው። ጡጦም የሚጠቡ ልጆች ናቸው ማለት ነው። ብዙ ነገር አለ። በጣም ብዙ ነገር፣ ብዙ ነገሮችን ሸፍና እንደ ሴት ልጅ እየኖረች ያለችው እናት ናት። እናት ስለሆነች ማለት ነው። ከዚያ በዘለለ ብዙ ነገሮች አሉ ማለት ነው። ንግስት ሱመያ የሚያስፈልጓት ሰው በብዙ ብቻ እዚህ ጋር መገለጽ የማይገባቸው በጣም ብዙ ነገሮች አሉ። ነገር ግን ደግሞ እነዚያ ነገሮች እንደሚያስከስሱት፣ እንደሚያሳስሩትም ሰኢድ ያውቃል ማለት ነው። ስለዚህ ንግስት ሱመያ ሰኢድ ወደ ኢትዮጵያ እንዲመጣ ያደረገችው ለማሳሰር ነው እንደ መክሰስ ነው ማለት ነው ምክንያቱም የሚያደርጋቸው ነገሮች ደግሞ ቀጥታ እንዲታሰር ይጋብዙታል ማለት ነው ገባችሁ ይህ ቪዲዮ ላይ የሚወጣው ቪዲዮ ላይ የሚታየው ቪዲዮ ላይ የሚሆነው ብቻ አይደለም በጣም ብዙ ነገር አለ ስለዚህ ወደ ከርቸሌ ላይ ሊያወርደው ስለሚችል እሱም እሷን ያንን መረጃ ቶሎ ብሎ ሰምቶ እሷን ሳያገኝ እንዲሁም ደግሞ ወደ ኤርፖርት እንዳትመጣ ብሎ እንግዲህ ከመጣች ብትመጣም እንኳን ቪዲዮ ውስጥ አላስገባትም ገባችሁ። ተቆርጦ እንግዲህ ሱመያ ይህን ስሪ ይህን አድርጊ እየተባለች ነው እያደረገች ያለችው ማለት ነው። ብቻ የሚገባችሁ ገብታችኋል። ጫፍ ጫፉን ነካ ስላደረግኩላችሁ ማለት ነው ቤተሰብ። ስለዚህ በዚህ ውስጥ ናት ማለት ነው። ማለት የምፈልገው በቃ ከጎኗ ልንሆን ይገባል። ልንሰድባት አይገባም። ሞራል የሚነካ ንግግርን ልናደርግ አይገባም ምክንያቱም ውስጥ ውስጡን ለቄስ የሚባል ነገር አለ። ቪዲዮ ላይ ባየነው ነገር ብቻ ዝም ብለን እንደዚህ ነው ብለን በሷ ላይ መፍረድ የለብንም። እንዳልኩትም በሌላም ነገር ተርጉመንም ደግሞ ሌላ መጥፎ በጣም ማለት እሷን ወደ ሌላ ነገር የሚጋብዝ የሚጋብዝ ማለት ነው ነገሮችን መናገር የለብንም ማለት ነው የለብንም በተለይም ደግሞ ያው እዚያ ጋር ያየሁት ነው፣ ደጋግም የምናገረው በተለይም ደግሞ በተመሳሳይ እምነት ውስጥ ያላችሁ በእውነት ፈጣሪ ቅር ይበላችሁ ማለት ነው። በዚህ ልክ ባትናገሯት፣ በዚህ ልክ እንዲህ አይነት አጸያፊ ቃላቶችን ከአንደበታችሁ ባይወጣ መልካም ነው ብዬ አስባለሁ። እኔም ካየሁት አንጻር በጣም በጣም በጣም ነው ያስጠላው፣ በጣም ነው የሚደብረው ማለት ነው። በጣም በጣም እኛ ኢትዮጵያውያን ስንባል እኔ እንጃ በስማ በዚህ ምልክ ነው እንዲህ ምናምን ብዬ ነው የገረመኝ ማለት ነው። ሶ እንግዲህ የውስጧን የእሷ ናት የምታውቀው። ቪዲዮ ላይ ያልወጡ ቢወጡ ደግሞ ለእኔ ለእሷ የምታዝኑላት ለእሷ በቃ ማለት እኔ እንጃ በራሳችሁ ተጸጽታችሁ ሊያስለቅሳችሁ ሁሉ የሚችል ነገር ነበር። ነገር ግን ደግሞ እሷን ማውጣት አልፈለገችም ማለት ነው። ስለዚህ ባለው ነገር ንግስት ሱመያ ከጎንሽ ልንላት ይገባል። እኛ አንደኛውን ከሰን አንደኛውን እያሳደግን አይደለም። ነገር ግን ደግሞ ሰላም ከሆኑ በሰላም ነገሮችን መፍታት መቻል አለባቸው። መለያየት ካለባቸውም በሰላም መለያየት አለባቸው። ከዙሪያቸው ያሉ ጓደኞቻቸው ግን እንዲታረቁ ማይፈልጉ እንዲገናኙ ማይፈልጉ አንድ እንዲሆኑ የማይፈልጉ በንግስቷም ዙሪያ በሰይድም ዙሪያ በጣም ብዙ ሰዎች አሉና እነሱ ሰዎች አደብ ሊገዙ ይገባል፣ ወይም ደግሞ በቃ ቆም ብለው ሊያስቡ ይገባል። አለቀ። ይህን ማለት ነው የምፈልገው። በተለይም ደግሞ ሰላም በተለይም ደግሞ ሰላም ስራዬ ብለሽ ትራንስፖርት አወጣሽ ከየመን ኢትዮጵያ እየተመላለሽ ቁመሽ እየሰራሽበት ያለው ነገር ይሄ ነገር ምን ፈልገሽ ነው ከሰኢድ ምን ፈልጋ ነው ከንግ ሱመያስ ምን ፈልጋ ነው የሚለው ነገር ሌላ ከባድ ጥያቄ ነው ስለዚህ ከሁለቱ መሀል ውጭ ማለት ነው ምን ፈልገው ሰላም የተባልሽ ማለት ነው ሰላም የተባልሽ በቃ በዚህ ልክ እንዲፋለሱ በዚህ ልክ እንዲጣሉ በዚህ ልክ እንዲራራቁ አታድርጊ ማለት ነው የምፈልገው በተረፈ ቤተሰብ ወዳችኋለሁ ወዳችሁ አለሁ ላይክ ሸር ሰብስክራይብ